ለበዓል ህይወታችን አደጋ ላይ ትጥላላችሁ? በአንዳንድ የዓለም ክፍሎች ክብረ በዓላት አስደሳች ብቻ አይደሉም፣ ገዳይም ናቸው። ዛሬ በምድር ላይ ካሉት ሶስት አደገኛ በዓላት ለማየት ወደ ስፔን፣ ጃፓን እና ማሌዥያ ወስዳችኋለሁ። ይከታተሉኝ፣ ምክንያቱም ቁጥር አንድ ሙሉ ለሙሉ ከባድ ነው። በመጀመሪያ ፌስቲቫል ምን እንደሆነ እንገራችሁ። ፌስቲቫል ማለት ሰዎች አንድ ላይ በማሰባሰብ ታስቦ ሙዚቃ፣ ምግብ እንዲሁም የተለያዩ ባህሎች የሚከናወኑበት ስነ ስርዓት ነው። ነገር ግን እነዚህ ሶስት በዓላት የሰውን ልጅ የጽናት የድፍረት አንዳንዴም የመዳን ገደብ ይገፋሉ። ከሚናደዱ በሬዎች እስከ አካል መበሳት እስከ ግዙፍ እንጨቶች ድረስ በአለም ላይ ካሉ ሶስት በጣም አደገኛ በዓላት እዚያ አሉ። አንድ በአንድ እናያቸዋለን። አብራችሁን ይቆዩ። የመጀመሪያ ስፔን ነን። ስድስት ግዙፍ በሬዎች በጠባብ መንገድ ሲያባሯችሁ ለህይወታችሁ ስትሮጡ አስቡት። ወደ ፓምፕሎና ስፔን እንኳን ደህና መጣችሁ። ታዋቂው የበሬዎቹ ሩጫ! ይህ በየሐምሌ ወር የሚደረግ ሲሆን በሺዎች የሚቆጠሩ ሰዎች ይሳተፋሉ። ነገር ግን ሁሉም ያለምንም ጥፋት አያደርጉትም። ሰዎች ይረጋገጣሉ፣ ይወጋሉ፣ አርፎ ተርፎም ግድግዳ ላይ ይደቃሉ። በዓሉ ከተጀመረበት ጊዜ አንስቶ በደርዘን የሚቆጠሩ ሰዎች ሲሞቱ በሺዎች የሚቆጠሩ ጉዳቶች ተመዝግበዋል። ነገር ግን አደጋው ቢፈጠርም ከዓለም ዙሪያ የመጡ አስደሳች ፈላጊዎች ይመለሳል። ከበሬዎች ጋር ለመሮት ትደፍራላችሁ? ኮሜንት ላይ ያሳውቁኝ። ሁለተኛ ማሌዥያ፣ ኢንዲያ፣ ስሪላንካ። እንግዲህ ወደ ደቡብ ምስራቅ እስያን ንጓዝ። በጣም ጽንፍ ከሚባሉት ሃይማኖታዊ በዓላት አንዱ የሆነው ታይፑሳም። እዚህ ምዕመናን ሰውነታቸውን በተሳለ የብረት ዘንጎች መንጠቆዎች እና ጎራዴዎች እንደ እምነትና የነሳ አድርጊት አድርገው ይወጉታል። አንዳንዶች ከባባድ እቃዎችን ከቆዳቸው ጋር በማያያዝ፣ ሌሎች ደግሞ በጀርባቸው ውስጥ በተገጠመ መንጠቆ በመጠቀም ግዙፍ ሰረገላዎችን ይጎቱታል። ይህ ከፍተኛ የአምልኮ ስነ ስርዓት ኃጢአት እንደሚያጸዳ እና በረከት እንደሚያስገኝ ይታመናል። ነገር ግን ከከባባድ አደጎች ጋር አብሮ ይመጣል። ኢንፌክሽኖች፣ የነርቭ መጎዳት እና ከፍተኛ የደም መብሰስን ጨምሮ በመጨረሻም ወደ ጃፓን እንሄዳለን፣ በጣም እብድና አደገኛ ከሆኑት በዓላት አንዱ ወደሚከበርበት የኦንባሺራ ፌስቲቫል። በየስድስት ዓመቱ አስርቶን ቁመት ያላቸው ግዙፍ ዛፎች፣ የዛፍ ግንዶች ተቆርጠው ወደ ቁልቁለታማ ቁልቁል ይጎተታል። ሰዎች ከላይ ጋለባሉ። ይህ አስደሳች ሊመስል ይችላል፣ ነገር ግን ብዙ ሰዎች ከባድ ጉዳት ደርሶባቸዋል፣ አልፎ ተርፎም ተገድለዋል። በእንጨት ከተጣሉት ወይም ከተፈጨ በኋላ አደጋም ቢሆንም በዓሉ ከአንድ ሺህ ሁለት መቶ ዓመታት በላይ ያስቆጠረ ነው። እናም የአካባቢው ነዋሪዎች ይህ ቅዱስ በዓል እንደሆነ ያምናሉ። ስለዚህ እነዚህ ያሉ በዓለም ላይ ካሉት በጣም አስደንጋጭና አደገኛ ሶስቱ በዓላት። ከእነዚህ ውስጥ በአንዱ ላይ መሳተፍ ትችላላችሁ? ከታች አስተያየታችሁን አስቀምጡልኝ የትኛው በጣም ከባድ እንደሆነም ነገር